እናንተ ደግሞ አላስፈለኳችሁም፣ ትታችሁኛል። ስለዚህ የኛ ጓደኝነት ልክ አይደለም ማለት ነው። እኔ ከልቤ ነው፣ ቁም ነገር ከልቤ ነው። ከባድ ችግር ውስጥ ነበርኩኝ። በጣም ርቀውኛል፣ ምናምን አያወሩኝም። ዛሬ ለእናንተ ነው እውነቱ ምነግራችሁ። ሰላም ሰላም፣ የእኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጥሩ፣ ሁሉ ሸጋ። የኛ ምርጥ ቤተሰቦች እንዴት ናችሁ? ተጠፋፍተናል፣ ትንሽ ጠፍቻለ። ያው ፋሚሊ ትንሽ ችግሮች ያጋጥመኝ ነበር ለዛ ነው የጠፋሁት። እና ሰሞኑን ነፍሴ ከአንድ ልጅ ጋር ቪዲዮ እየሰሩ ነበር፣ ምንቴ ከሚባል ልጅ ጋር። አንዳንዴ ምላሽ ማያስፈልጋቸው ነገሮች አሉ። ነፍሴ ከልጁ ጋር ያደረጉት ነገር የተጣሉበት መንገድ ምናምን ልክ አይደለም ማለት፣ ለእኔ ልክ አይደለም መልስ ላይሰጣቸው የሚገቡ ጉዳዮች አሉ። ስለዚህ ምንቴ የሚባለው ልጅ የሰው ሰው ጋር ነው የመጣው አረል ስለዚህ፣ ለሁሉም ነገር መልስ እንስጥካለን ጊዜም የትኛውም ነገር አይበቃ ነው። ስለዚህ ልጁን ዝም ብሎ ማለፉ የተሻለ ስለሆነ እሱ ይሻል ነበር። ያው እነ ፍሴም ጥሩ በማሰብ ነው ከልጁ ጋር ለመገናኘት የሞከሩት ግን ልጁ በጣም አስቀያሚ ልጅ ነው። ትንሽ ስለ እሱ ለማጣራት ለመስማት ምናም ሞክር ያለው ጥሩ የሚባል አይነት ልጅ አይደለም። እዚህ ግባ ማይባል ልጅ ነው። ለእሱ መልስ ለመስጠት ጊዜ ብዙ ነገር ማጥፋቱ ተገቢ ነው ብዬ ስለማላምን ለእያንዳንዱ ነገር ምላሽ አይሰጥም። ለምሳሌ ለሰደበኝ ሁሉ መልስ ሰጥቼ አልችልም። ስለዚህ ልጅ ያፍቅር መብቱ ነው በራሱ መንገድ። በቃ ያ መንገድ የራሱ ነው። ሀይሚ ያለችበት ቦታ ለእኛ የምናውቀው ያ ነው እውነቱ ማለት ነው። ስለዚህ ሀይሚ በቃ ሲጀመር አታውቀውም ብዬ ነው ማስበው ልጁን ታውቀዋለች ብዬ አላስብም። ግን እሱ መውደድ መብት ነው ነፍሴ። ይህን ያህል አስጨናቂ ነገር ስላልነበር ምላሽ መስጠቱ ተገቢ አልነበረም። ያው እነሱ ካለን ቀረቤት አንጻር ምናምን ልጁ ማግኘት ስለቻሉ ድንገት ልጁም ስላበዛው፣ አይ ነበር ቲክቶክ ላይ የተወሰኑ ቪዲዮችን አብዝቶት ነበር ልጁ። ግን ማየን ልጅ ነው። ልጁ ዝም ብሎ ልጅ ነው ማለት በቃ፣ ቢገባው እንደዚ አያደርግም። ከሆነ ሰው ጋር ያለ ሰው ጋር ሄዶ እንደዚህ ማለት እንደዚህ ማድረጉ ልክ አይደለም። አታፍቅር አይባልም። መብቱ ነው ማፍቀር መመኘት መብቱ ነው። ማግኘት ግን ከባድ ሊሆን ይችላል። ከባድ ነው ሲጀመር ማለት ነው። ሱ አፈቅራት አለው ብዙ ነገር ብሏል። ግን ያው ሰው ጋ ያለ ሰው ምንም ቢሆን እዛ ሰው ጋ ነው ሱ። ያ ነገር አስፈላጊ አይደለም። እና ወንድሜ ከቻልኪ ነገር ተወና የራስህን ህይወት ብትኖር የተሻለ ነው ምንቴ ግን ካልቻልክ ደግሞ የሆነ በዚህ መንገድ መቀጠሉ ልክ ስለማይሆን ብትተው ጥሩ ነው እና ከዚህ በኋላ የኛም የኛ ግሩፕም ለአንተ ምላሽ ይሰጣል ብዬ አላስብም። ቤተሰቦች ምላሽ መስጠታችን ከዚህ በኋላ ተገቢ ነው ብዬ አላምንም። ስለዚህ ምላሽ አንሰጠውም ብዬ ነው ማስበው ከዚህ በኋላ ምክንያቱም አይገባውም። ልጁ ምላሹ ላይ አይገባውም። ምላሽ ማይገባው ልጅ ነው እና ያ ነው ያው ቤተሰቦች ዛሬ እስኪ ሰሞኑ ጠፍቼ ነበር እና እስኪ ላስደብራቸው ዛሬ ላስደብራቸው አስቤ ያለው እና ዛሬ ነፍሴን ፍጼን እና ስምሪን ፕራንክ ላረጋቸው አስቤ ያለው። ያው ሰሞኑ ትንሽ ቪዲዮም አንድ ላይ አልሰራንም ከተገናኘን ትንሽ ቆይቷለን፣ የፋሚሊ ጋር ችግር ስለነበር ከፋሚሊ ጋር ነበርኩኝ። ስለዚህ ዛሬ አልነግራችሁም ሃሳቡን ግን፣ ነፍሴን በጣም ማስጨነቅ ፈልጋለሁ። ብዙ ጊዜ ያስጨንቀውኛል። ብቻ ዛሬ አንድ ላይ ሆነን በኋላ ነው የምታዩት፣ ምን ብዬ እንደማስጨንቃቸው ግን የምሬ ነው የምላችሁ፣ በጣም ይጨነቃሉ። እስከ ዛሬ ከሰሯቸው ካደረግኳቸው ፕራንኮች በሙሉ የተሻለው ፕራንክ ይሄ ነው ብዬ ነው የማስበው። ምክንያቱም አንዳንዴ ማይነኩ ነገሮች አሉ። ዛሬ ማይነካ ነገር ለመንካት ነው ያሰብኩት። ፍፄ እንደምታውቁት ደግሞ አይችልም። ሰምሪም ሰምሪ ተሳፍጣኛለች፣ ተዋት፣ ችግር የለም። እና ቤተሰቦች የፕራንክ አረጋችኋለሁ ብቻ ያው፣ ቅድምም ስለምን ትያወርቻ ያለው የተወሰነ በተወሰነ መልኩ ማውራት ስለነበረብኝ ነው። ላይቭ ላንደን ሰዎች እየጠየቁኝ ስለነበር ነው። እና ያው የልጁን ነገር ልክ አይደለም፣ እውነት ልክ አይደለም። በቃ ምላሽ ሊሰጠው አይገባም። ተራ ሰው ዝም ብሎ ሰው ነው። ማለት ተራ ሰው ስል ስለ የሰውን ሰው መመኘት ልክ አይደለም ብዬ ነው ማምነው። በቃ እቺ ልጅ የሆነ መንገድ ላይ ያለች ግዴታ እሷን ማግኘት ላይ ይጠበቅበት። አሁን ማፍቀር መብቱ እንደሆነ ደጋግሜ ተናግሬያለሁ። እዚህ ነፍሴ አናወራው ብዬ እናወራበታለን። በደንብ ብቻ ከዚህ በኋላ የምናወራው አይመስለኝም። ልጁን ማውራቱም ልክ ነው ብዬ ስለማላስብ ላለ ሁሉ ምላሽ አይሰጥም። ለተናገረ ሁሉ ምላሽ አይሰጥም። ስለዚህ ቤተሰቦች ነፍሴን ዛሬ ፕራንክ እናደርጋለን፣ እናስጨንቃችኋለን። ይመቻችሁ

ካሜራ ይዘና የጠበቀን ሰርጉን ስላልጠራን ሰርግ አግብቶ ግን እኛ ግን ያው ለሚኪ ሰርግ ሰርጋችን ነው ብለን፣ እኔማ ሚስት ላመጣለት ነበረ። ግን ለምንድን ነው ያልጠራኝ ሰርግ እ እንደዚህ ማለት አቅሙ አለህ እርግጠኛ ነህ ለምንድን ነው ሰርጉን ያልጠራኸኝ እርግጠኛ ነህ ኬክ ይዤ እንድትመጣ እንኪ ሌላ ሰው እንዳይቀድመሽ እንካ ወይኔ ሚኪ ምን ማለት ነው የምር ነው እውነት፣ ተው ተው፣ ከናንተ ጋር ምግብ አልበላም። ፋሚሊንም ካሜራ ይዤ የጠበኳችሁ ሰርግ ነው ዛሬ። ልደቱም አይደለም ሰርጉ ነው፣ በቃ ሰርግ ነው፣ በቃ ድግስ ነው። ፋሚሊዎች እኔ እኔ ከመጣሁኝ ቪዲዮ ላይ እውነት እንዳታጎርሰኝ። እኔ ቪዲዮ ላይ ከመጣሁኝ ሁለት ሳምንት ሁለት ሳምንት እንኳን አልሆነም፣ አምስት ቀን ስድስት ቀን አልፏል። ችግር ውስጥ ነበርኩኝ። በጣም በቃ በጣም ከባድ ችግር ውስጥ ነበርኩኝ። ስማኝ ስማኝ፣ ከባድ ችግር ውስጥ ነበርኩኝ። በጣም ርቀውኛል፣ ምናምን አያወሩኝም። ዛሬ ለእናንተ ነው እውነቱን ምነግራችሁ ከልቤ ነው ከልቤ ነው። መች ነው እኛ ይተውና፣ አንተ ከዛ ተናንተ ተናንተ ማታ ተገናኝተን የለን? የናንተ እረ፣ ትገርማላችሁ። አልተገናኘንም፣ ማታ ዝም ብለው ለቪዲዮ ነው።

እንደ ጓደኛ እንደ ጓደኛ አይደለም። እኔና እነሱ እንደ ጓደኛ አይደለም። እውነት እነሱ በጣም ብዙ፣ እኔ ከልቤ ነው እያወራ ያለሁት። እንደውም ፋሚሊዎች ላይፍ ላይ ይጠፋ ምናምን እያለ ነበር። እውነት ነው የጠፋሁት እነሱ ስላልፈለጉኝ ነው። ከእናንተ ጋር መስራት የለብኝ። በእግዚአብሔር እኔ ሁነ እኔ እንደዛ ላለው እንዲእእኔምፍእኔ ም እኮ የማስበው ከራሴ ጋ ስማኛ፣ እኔ ከራሴ ጋ በጣም እየተጋጨሁ ነበር። እነሱ እንደዚህ አያስቡም እያልኩኝ ማለት ነው። ግን ታስባላችሁ፣ እውነት ነው። በቃ ጭንቅላቴ ምናምን የሚነግረኝ ነገር ትክክል ነው። እንዲህ እናንተ በጣም አረቃችሁኛል። ሶኔ ከእናንተ ጋር መቆም አይገባኝ ሰኔ

ሶ እኔ የተሰማኝን ስሜት በውስጤ ከሚይዘው ብነግራችሁ ይሻላል። በእናንተ በጣም ነው የከፋኝ። ሲቀጥል ደግሞ በቃ እንደማልመጥናችሁ ነው። እኔ በቃ ዝም ብሎ ሰው ነኝ፣ ታውቂያለሽ። እኔ የኬክ ምናምን የምግብ ጥያቄ አይደለም። ጓደኝነታችሁ ከምንም ነገር በላይ እንደሆነ ነው የማስበው። አንተ ትናንትና ስደውለት ከእነ ስጤ ጋር ነኝ ብሎኛል። ዝም በ አንድ ላይ አንድ ላይ አንድ ላይ እኮ አንድ ላይ እኮ መቀመጥ፣ አንድ ላይ መሆን አይደለም። ፋሚሊዎች ማታ ነው የሚያገኙኝ። አንድ ላይ መቀመጥ፣ አንድ ላይ መሆን ነው አይደለም? እሺ፣ አይደለም አንድ ላይ መቀመጥ አብሮ መሆን ነው ነው። አረሽ አልፈልግም፣ እኔ አልፈልግም። የምር ከልቤ ነው። ምንድነው ተፈጠረው ምን በላይ ጓደኝ፣ ከምንም ነገር በላይ ጓደኝ ነው። አይ ወላ አዳምጠኝ፣ ከምንም ነገር በላይ ጓደኝነታችንን ነው የምፈልገው። ጓደኝነታችን ደግሞ የምናስቀጥለው ሁላችንም ነን። እኔ ብቻ ስለፈለኩኝ አይደለም። እናንተ ደግሞ አላስፈለኳችሁም፣ ትታችሁኛል። ስለዚህ የኛ ጓደኝነት ልክ አይደለም ማለት ነው። እኔ ከልቤ ነው፣ ቁም ነገር ከልቤ ነው። በጣም ነው የተሰማኝ። በቃ ይቅርታ። በቃ እኛ እኮ ቢያንስ በዚህ እናዝጋለን ብላን ወፍ አንድ ላይ አንድ ላይ ነን ምናምን አልኩሽ አይደል? ልባችን ልባችን አንድ ላይ ሳይሆን እኛ አንድ ላይ ብኖን ምን ትርጉም አለው? ምንም ትርጉም የለም። ግቡ፣ እውነት ግቡ። በጣም ተሰምቶኛል። ቁም ነገር ተሰምቶኛል። ሚኪ ምንድን ነው እሺ? ስለ ሰሞኑ ልጅ መውራት ነው የምፈልገው። አንተ እያልክ ያለው ነገር ምንድን ነው እኮ? ትናንት ማታ አልተገናኘንም፣ አልተደዋወልንም ፕሮግራም ላይ ነበር ነበር እና ታዲያ ምን ምን? እሺ ምን አድርግ ነው የምትለኝ? እኮ እኔ እኮ ተውኩት በቃ። እሺ አሁን እኔ ጥሳችሁኛል፣ ትጣችሁኛል እምትለው አይደለም። አይ ግልፅ መሆን ስለአብረን አይደል የምትሰማኝ። እሺ የተሰማህን እንደዚህ ስለገለስክ እናመሰግናለን። ግን በቃ እኔ በበኩሌ በጣም ይቅርታ። እሺ አጥፍተን ከሆነ በቃ ለሁሉም ሰው ይቅርታ። እንደውም እግሬ ላይ ወደቂ፣ እንደውም ወደቂ። እሺ እ እግሬ ላይ አተ- እረፍ፣ እረፍ። አይ እኔ በዋናነት የመጣሁት ማርያምን ሰሞኑን እሺ ምንድነው ሰሞኑን ምን ምን ምን እኔ ስቀልድ ነው እውነት አ ስቀልድ ነው አቀልድ እውነት ስለ ደስ የሚል ጓደኝነት ነው ያለን፣ እና ቤተሰቦች ጠፋ ምናምን እያላችሁ ስለነበር አውቄ አውቄ እንትን ልበል ብዬ ነው። ግን ስለምን ጤ የምር እንድንወራ ፈልጋለሁ። ቪዲዮን ሳይ በጣም ነው ደበረኝ። ማለት ፍሴ ምላሽ ያስፈልገዋል ብለታት ታስባለህ? አንተ ታስቢያለሽ? አንቺ ነሽ ኬክ ብላ ምን አለ መሰለ ሚኪዬ? እየበላንስና እየበላንን ነው ኬክ፣ እና እንብላ። እሺ የኛ ቤተሰቦች እነሱ አላጎረሷችሁም? በጣም ሆዳም ናቸው። ከቅድም ጀምሮ መብላት ፈልጌያለሁ እኔ። ጎርሼ እላቸዋለሁ። አስደናገጥከኝ። ኬክ ይዘንል፣ ለአንተ ጣፋጭ ነገር ይገባዋል ብለን። እኔ አሁን ንገሩኝ፣ ለምን እቴ ለሚባለው ልጅ ምላሽ ያስፈልገዋል? ቶ እሱ በእናትህ እሱ ገገማ ነው፣ መንፈስ እየተጫወተበት ነው። ትናንትናም አግኝቶኝ ጸብ ይሁን የፈለገው ምን ይሁን የፈለገው አላውቅም፣ ብቻ ግን ፈጣሪ ይርዳው። እኔ እንደውም ቢጠመቅ ባስጠምቀው ደስ ይለኛል። አይ ነገርም መቶ የሚባል ነገር አለ አይደል? የሆነ ምላሽ በሰጠሽው ቁጥር ለነገሩ ትኩረት እንደተሰጠው ምናምን ምናምን እንዲሰማው እያደረግን ነው። ታውቂያለሽ? አንደኛ እሷ ዙሪያ ላይ ስላለን ማለት ነው። ሁለቱ ዙሪያ ላይ ስላለን ላይክ እሷ እኛን ስላገኘን አሁን፣ ሃይሚን የሚያገኛት ነው። እሱ ነው የምልህ፣ በቃ እና ያ ነው ልክ፣ ያለው ነው ገባ። ልክ አይደለም። በያሰብኩ ነገር እየተበላሁ፣ ለዛ ነው ዝም ያልኩት። ለኛ ግን ይለያል። አይተሀል እኔ መውደዴን እንዴት እንደማሳየው ልታወራ ልታወራን እንኳን እንደሆነ ያው ኬክ ይዤ ለመጣሁ አንተ ግን በጣም ተንኮለኛ ሰው፣ ተንኮልን ፈጣሪ ሰው። ቢያንስ ኬክ ሰርክን ልደቱ ነው ብሎኝ እኮ ነው የገዛ ነው። ግን መልሶ ኬክ እኔ ፊት ላይ ደግሞ ነጭ ነገር ልክ አይደለም። ከለሩ ያምራል። ልንበላ እኮ አይደለም የጠራኋቸው፣ እንደ ያመለክቱት እና ከልቤ ነው የምር። ለልጁ ከዚህ በኋላ ምላሽ ባንሰጠ ደስ ይለኛል። አይደለም ከዚህ በኋላ እናንተ ቁም ነገር አይደል እንዲህ እየወራሁ ያለሁት ሲጀመር ኬኩን ይዛችሁ መምጣት አስፈላጊ አልነበረ እኔ አይ እኔማ ለኖርማል ያው ለጨዋታ ብዬ ነው ይዤ የመጣሁት ነበር ጓደኛችን አይደል ኬክ እኮ መብላት አለብኝ። የሆነ ጣፋጭ ጣፋጭ ነገር እና እየጠቆርክም ስለሆነ እኔን ጥቁር ለውጥ አለ ብለህ ነው። እና ውድ ቤተሰቦቻችን ሚኪ የጠፋው ያው አንዳንድ አለመመቸት ነበር አይደል? ለዛ ነው። ፋሚሊዎች ግን ዛሬ ያመጣኸኝ አንገብጋቢ ጉዳይ ችላ እያሉብኝ ነው እኮ የእንትና ነው አይደል? በቃ እኔም ከአሁን በኋላ ማለት ነው እሱን የማገኝበት ምንም ምክንያት የለኝም። እኔን ስላገኘ ስምሪን ስላገኘ ሀይሚን የሚያገኛት መስሎታል። እና ደግሞ በፍጹም የሚሆንም ነገር አይደለም። ይሄ ተራ ነገር አይደለም። አሁን እሱ ስለፈለገ እንዲህ ይሆንልኛል ስላለ ይሆንለታል ማለት አይደለም። ምንም እኛ ስለፈለግን የሚሆን ነገር የለም። ፈጣሪ ሲፈቅድ ነው ሁሉንም ነገር ሊሆን የሚችለውና በቃ ከዚህ በኋላ እኛም ልንሄድ እንችላለን አይደል አዎ ምንም ያጨቃጭቀን እንደዚህ ሰጣ ገባ ውስጥ የሚከተል ምንም ነገር የለም የለምና በቃ በዚህ ማለ በዛ እኛ ጨርሰናል አይደርስብኝም እኔም አልደርስበትም ከማናችንም ጋር ሊገናኝ አይችልም ይሄ መጨረሻችን ነው ሚኪ ግን ብትኖር ተገለው ነበር አንተ ኔ ቪዲዮ ናይቼ ተናድጄ አለ። የልጁ ደግሞ ሁኔታ በጣም በቃል አደለ የሆነ ነገር ውስጥ እንድትገባ ያደርግሀል። የሆነ ችግር ውስጥ አንተን ችግር ውስጥ ለመክተት ምናምን ነው የሚሞክረው። እንዲህ አይነት ሰው ደግሞ የምሬ ነው የምልህ ፍጼ። እንደዚህ አይነት ሰው ችላ ካላልከው ካልተውከው ነገሩን እያጠነከርክለት ነው የምትመጣው። ስለ ልጁም አንዳንድ ነገሮችን ለማጣራት ሞክር። ያለው ከፍጼ ጋር እንደዚህ ምናምን ግብግብ እንደተፈጠረ የተወሰነ ነገር ሰምቼ ማለት ነው ሳጣራ በቃ ልጁ በጣም የሚያበሳጭ ልጅ ነው። አረ ሁላ የመዛትም ፕሮግራም አለው ካለ የሆነ ሰው አለኝ ምን አለኝ እንዲ ያለኝ ምናምን እያለ ጃምም ላይ ያደረገው ሰው አለኝ ብሎ ሰው አለ። ኦ ረብ ኢየሱስ! ወንድሞች አሉኝ ጓደኞች አሉኝ አለኝ። እኔ እኔ አሁን እኔ ሁሉም ሰው እኮ ሰው አለው ሰው አለው ግን እሱ እንዴት እያሰበ እንዳለ አላውቅም። ምን ምን የልቤ ልብ እንደሰጠውም አላውቅም። በጣም ግራ ነው የሚያጋባ። አንተ እኔ በመጀመሪያ በቃ የሆነ ትኩረት ለመሳብ ይመስለኛል እንደዚህ። አንተ መንፈስ ነው የሚያፈቅር፣ ልብ ያለው ሰው አይደለም። የሆነ የሚያፈቅር ሰው እንዴት እንደዚህ ድርቅ ደረቱን ነፍቶ፣ እንዴ ፍቅር እኮ እንደውም የዋ ነው የሚያደርገው እንዴ። ስታፈቅር እንደውም ጥሩ ሰው ነው የምትሆነው እንጂ እንደዚህ ከሰው ጋር ለመጣላት በጉልበት ምን የሚሉት ነው እንዴ? ማንንም በጉልበት ማንንም መግዛት አይችልም፣ በጸባይ ነው። የትኛውም ሰው ደግሞ ሲያፈቅር ልቡ ሩህ ሩህ ነው የሚሆነው አይደል? ስታፈቅር ስታፈቀር የዋህ ነው የምትሆነው። ፍቅር ጉልበተኛ ያደርግም ያደርጋል እንዴ? ስምሪ አደርጎሻል አላደርጎሻል ነው እንዴ ማለት ፍቅር ማለት እኮ የፈጠረን ፈጣሪ እኮ ነው። ስለ ፈጣሪ አታቂ እንዴት ስለ ፍቅር አላውቅም ተብሎ ይነገራል እንዴ አይደለም። አይ አሁን እኛን የሆነ ነገር ውስጥ ልትከቺ ነበር፣ እኔ ነቃውብሽ። እናንተ ስለ ፍቅር ስለምታ እንዴ ስለ ፍቅር ካላወቅ ስለምንድን ነው የምታውቂው? ስለ ሰላም፣ ስለ አብሮነት፣ ስለ አንድነት አንድነት እኮ ሳለ ፍቅር አውቃለሁ ትላለች ነው። አትከን ግን ስለ ፍቅር አላውቅም አይባልም። አሁን ለምሳሌ እኛ የምንዋደድ ጓደኛ ጓደኛሞች ነው። አው መዋደዳችን የፍቅር መንደርደሪያ ነው። የምር በጣም ነው የገረመኝ። ደግሞ የሆነ እንደዛ ሲል ቁጭራ እንደሆነ ነው የተረዳሁት። ለደብደብ ምናም ሲጋበዝ ልጁ አይ፣ የሆነ መንፈስ እየተጫወተበት ነው እንጂ እንደዚህ ከቀልቡ ሆኖ እንደዚ አያደርግም። እንዴ! ምን ትሎ አለ? ብሩኬና ሀይሚ ቪዲዮ እንዲሰሩ አብረው እንዲሰሩ አልፈልግም። እሺ፣ ይህ ምንድን ነው? ምን ማለት ነው? ሌላ መንፈስ አእምሮ ላይ ያለ ነው እንጂ ይህ በጤናው እንደዚህ ይላል? የራሱ ያልሆነች ከዚህ በፊት አይቷት አግኝቷት የማያውቅ ሴት ልጅ እንዴት ብሎ ነው እንደዚህ ሊል የሚችለው እሱ ስለፈለገ ደግሞ እንዴት ብሎ ነው እንደዚህ አይነት ነገር ሊሆን የሚችለው እንዴ ሚኪና ፍጹም መገናኘት የለባቸውም ብሎ ቢፈጽም እሱ ማድረግ ይችላል እንደማያደርግ ነው ነው የነገርኩኝ አይ እንትን እንትን መብቱ ነው ማፍቀር እኮ መብቱ ነው መመኘት ምናምን መመኘት ምናምን መብቱ ነው በልቡ የፈለገውን ማድረግ መብት አለው ግን ደግሞ መጥቶ እኔ አሁን አንድም ሚዲያ ላይ ባያወራ ስለ ሀይሚ ደስ ይለኛል። ስሟን እንደዚህ እንደፈለገ ባያነሳ ደስ ይለኛል። እኔ አሁን እያናደደኝም የነበረው አንደኛ ለዛ ነው። እንደዚህ ምናምን ሰው ደግሞ ያምናል። አንዳንድ ደግሞ ደሞ ጥሩም እንዳለ መጥፎ መጥፎ ሰዎች አሉ፣ ታውቃለህ። ሁሉም ሰው ለአንተ ስኬት ይጨነቃል ማለት አይደለም። አንዳንድ በመሀል በመሃል መጥፎ የሆኑ ሰዎች አሉ ያንተን ስኬት የማይፈልጉ የአንተን ሰላም የማይፈልጉ አንዳንድ ሰዎች አሉ። ሁሉም ሰው ንጹህ አይደለም። ምናልባት ዙሪያ ላይም ካሉ ጓደኞች ጥሩ አለ መጥፎ አለ አይደል? የትኛውም ቦታ ላይ ያለ ነገር ነው እና እንደዛ አይነት ደግሞ ክፍተት ሲፈጠር ለነሱ ጥሩ አስተሳሰብ የሌላቸው ሰዎች የነሱን አንድነት፣ ሰላም የማይፈልጉ ሰዎች እሱም የሆነ ነገር አድርግ እንደዚህ የኔን ስልክ የኔን ስልክ የሰጠችው ሴት አለች። ያ ምን ማለት ነው? ጎበዝ በል ቀጥልበት፣ ብሎ ፍፁምን አውራው በእሱ በኩል ታገኛታለህ ምናምን ብለው ነው ስልክ የሰጡት። የኔ እሽን ምን ምን ትለዋለህ? ብቻ ለማንኛውም ውድ ቤተሰቦቻችን ማንኬ አለች